ወይኔ ጽግሻ የኔ ቆንጆ፣ እንዴት አባቷን ያማረባት! ዱባይ በዚህ አጋጣሚ ማለት ነው፣ ዱባይ ለጽጌ ነው እየተስማማት። እውነቴን ነው የምላችሁ እና ጨረቃ ድን እንደ መሰለችው በዛ ውበት ላይ ያስባችሁታል። እኔ የለውበትም በዚህ አጋጣሚ ዳኒ ማለት ነው፣ ፈዟል። ቤተሰቦች ፈዟል። የመዳም ቅመሞች እኮ ጮኸዋል እኮ ዳኒ ጽጌን እንዳትበላ እዛው፣ በናብርሽ ና በነሩታ ሰርግ ላይ ሰርፕራይዝ አድርጋት፣ ቀለበት ሰርላ እያሉ ነበረ። ዳኒ ግን ፈዟል። ባለፈ ግን ያው አንድ ልጅ አለች በናብሬ ሰርግ ላይ ያው ሰርፕራይዝ አደርጋታለሁ፣ በጣም ነው የወደድኩ፣ ፕሌን ውስጥ ነው ያየኋት ምናምን እያለ ያው ጽጌንም ሲያናድዳት እነ ሜሪም ተጨምረ ፕራንክ ያደርጓት ነበረ። እና ያው በዚህ አጋጣሚ ጽግሻዬ ዳኒን ትወዷለች። እውነት ለመናገድ ጸባቸው ራሱ እኮ የፍቅር ነው የጽጌና የዳኒ ጸብ። በእውነት ቤተሰቦች የፍቅር ነው፣ እስኪ ዝም ብላችሁ ያቸው፣ በተለይ ጽጌ የምትሆነው ነገር። እና የፍቅር ጸብ ነው የሚጣሉት፣ እና ሁለቱም ደስ ይሉኛል። እውነት እኔ እውነት ለመናገር ጽጌን ቲክቶክ ላይ እንጂ ብዙም ዩቱብ ላይ አልከታተላትም ነበረ፣ እና እነሩታ ጋና ብርሽጋ ዩቱብ ላይ ከዛ በኋላ ነው በጣም ያዩዋትና በዛው ወደድ ኳትነት ለመናገር በቃ ቅብጥብጥነት ሳቆ ምናም በጣም ደስ ትለኛለች። በተለይ ደግሞ ከዳኒ ጋር ሲጣሉ የሌለ ነው ደስ የምትለኝና ዳኒ ፈዛል በእውነት ፈዛሃል። እኛ ተናግረናል። ያው የመዳም ቅመሞችም ያው ዳኒ በነር ወታት ሰርግ ላይ ጽጊሻን ያልከውን ሰርፕራይዝ ሌላ ሰው ሳይሆን እርግጠኛ ነኝ ጽጌና ምትሆነው እና ጽጌን ሰርፕራይዝ አድርጋት፣ ቀለበት ሰርላት ብለዋል። ና ዳን ያው አንዱ ሙጭልፍ እንግዲህ ጽጌን የመሰለች ቆንጆ እንዳይቀማ ፈርተናል ማለት ነው። ፈዝሃል ዳን፣ እውነት ፈዝሃል። ጽጌን አስቀምጬ ሌላ ሰው ፈልጋለሁ ካልኩ እውነት ተበልተሃል ማለት ነው። እና እጅን የመሰለች ቅብጥብጥ ቆንጆ ቀለበት ብታስርላት፣ በእርግጥ ያው ሀይሚቾ ጨርሰዋለች። ቀለበት ጣትን እንጂ ልብና አስርን ብላለች። ትክክል ና ግን ቢሆንም አንዳንዴ ጥሩ ነው። ቀለበት አይደል ጥሩ ነው። እውነት ጥሩ ነው። እና ጸግሻ የሌለ ነው ዱባ ማረባት ቅብጥ እኮ ነው የምትለው። በጣም ነው የምትቀብጠው። ፎቶቿን ብታዩ በቃ ቅብጥብጥ ነው ምትለው። ዱባይ ላይ እንደሱ የቀበጠ የለም። በቃ የታባጡ ምርት ነው የምትለው። ና ደግሞ ሲያምርባት እኮ እኔ በጣም ነው ደስ የምትለኝ። ና ዳኒ መችም ፈዟል። የመዳም ቅመሞች መችም ከተናገሩ መሪህ ላይ ጠብ የምትል ነገር የለችም። አንዱ አፈፍ እንዳረግል እዛው ዱባይ ላይ ማለት ነው አንዱ አፈፍ እንደማረጋት ምንም እርግጠኛ አይደለም። እና እንዳኔም በዚህ አጋጣሚ ረባሽ ነው አይደል ሚስሮች። እኔ ግን ረባሽነቱ የሆነ በቃ የለም እዛ ጋም እዛ ጋም። አሁን በዛን ቀን አስቡት እንግዲህ በነሩ ታለ ፕሮግራም ሄደው እሱ እዛው አየለ የሆነች ልጃዎች አለው እዚሁ ዱባይ ነው የምትኖረው። ለእሷ ቀለበት አስራሉ ብሎ ወዲያውኑ እዛ ጋር ረበሸ። እንግዲህ አስቡ ፕራንክ ነው ግን ኬት ኬት አምጥተው ወዲያውኑ ራሱ እንዴት ርብሽ እንደሚያደርግ ረባሽ የሆነ ልጅ ነው። ና ዳኒም፣ እውነት ለመናገር ደስ ይለኛል ረባሽነቱ፣ በተለይ እነሩታ ጋር ሲረብሽ ነው እንጂ የሚያናደኝ የሆነ ረባሽነቱ ምናምን በጣም ነው ደስ የሚለው ወከባው ምናምን፣ እዛም እዛም ግብት ግብት እያለ የሚረብሻት ነገር ይመቸኛል። ና እስቲ ጽግሻንም ከአይን ያጣሽን ቆንጆ፣ መቼም ጽጌን የምትወዱ ብዙ ናቸው። ብዙ ብዙ የመዳም ቅመሞች ማትወደድም ልጅ አይደለችም እኮ ጽጌ። ታሳዝነኛቸው ነት የሆነች ቀበጥ የሆነች ናትና በዚህ አጋጣሚ እስኪ ጽግሻን የምትወዱ ማለት ነው። በዚሁም ደግሞ ለእኔ ቤተሰብ ያልሆናችሁ ቤተሰብ ሁኑ የእኔ ውዶች ማለት ነው። እናንተን በያላችሁበት ጊዜያችሁ ምርጥ ጊዜ እንደሚሆን ተስፋ አደርጋለሁም ይሁንላችሁም ማለት ነው። ቪዲዮንም ላይክ አድርጉ የእኔ ቆንጆዎች ማለት ነው። ይህ ያላችሁበት እንግዲህ ሰላማችሁ ጤናችሁ ይብዛ። የሄዱትንም በሰላም ወደ ሀገራቸው ይመልሳቸው ማለት ነው አይደል? ወደ ሀገር መመለስ የማይቀር ስለሆነ